አስሮጦ አስሮጠዋለሁ ስቲ በዳትሽ ያውም ሱሪውን ዳስዘሽ አስሮ ጮ ነው ብለሽ ታቺ ምን ችግር አለው ሳምሶን ታደሰ እንኳን በቢላ ሩጧል እኔ ባልሽን በአስሮጦ በፉንቃ ምን ችግር አለው ያተቀጣሽ ምን አባሽ ታደርጊያለሽ ቲክታክ ላይ አንቺ ከተቀጣሽ ቲክታክ እኮ በጣም ህግ የሌለበት መርህ የሆነ ቦታ ነው ምን አባሽ ታደርጊያለሽ አንቺ ቲክታክ ላይ አስሮጥ ዋለው ባልሽን፣ ወደድሽን ጠላሽ። ይሄ ተንቋቋ ወገብሽ እኛ እንኳን ሁለት ወልደን ነው። አንቺ ተንቋቁተሽ ከታች ጉርድ፣ ከውስጥ ይሄ ምንድን ነው ሄሉዬ? ወዳቸውን ወዳቸው የሚይዙበት እሱን ወጥረሽ፣ ከታች ደግሞ ካልሳለው፣ ከላይ ደግሞ ድጉልል አድርገሽ የነማየን ሻሽ፣ ከዛ ደግሞ ከላይ ሹራብ ይኖረዋል፣ ከታች ቲሸርት። ስድስት ልብስ ለብሰሽ ቡቲክ ሆነሽ ምስ ዞር ይሰትየው አህባ ቡቲክ ብየሻለሁ አንቺን፣ ቡቲክ አላት እንዴ ብሎ ይመጣል ሰውየው፣ ቡቲክ ቡቲክ ያለሽ መስሎት ግን አንቺ ራስሽ ቡቲክ ነሽ። ባልሽን አስር ሺህ ነው የማስሮጠው። ምን አባሽ ታመጫለሽ ደግሞ ለብልግና ደግሞ ለብልግና ከካብኛ ልጆቻችን እያልን ነው እንጂ አንቺ ሸቃ አህባ ደግሞ ወንድን ጀበፉ ቃለመጣል

የድህነት መንፈስ አስተዛዘን፣ አንቺ አፈርብኝ። መልክሽን ተጠቀሚበት፣ አትከኪብኝ። እዚህ መጥሽ መልኬን እግዚአብሔር ሲሰራ ልጠቀምበት ነው እግዚአብሔር በቃ ሲለኝ፣ ሞት፣ ሁሉም ይሞታል። እስካለሽ መጠቀም ነው ያለብሽ። ለጫማ ገጫም፣ ለእንጨጫም፣ ለምቦጫም፣ እከካም፣ ገረድ፣ ገረዳደግ አደግ። እንዲህ ነው አቀም ስሽ በመልካት መልክ፣ ቆረዳቴ ነው መልክም ካላሹ እኮ አታይም። እንዲ አንዳንድ እናቶች የአስቴር አወቀ ያ ዘመን አባትሽ በጣም አይለኛ ስለነበር ኢንጆይ አላረኩትም ታይሙን ብሎ ሲቆጩ እኔ በእርጌ ባትነኝ እኔ ግርቲነት እንዳይሰማሽ ኢንጆይ አድርጌ በታይምሽ ጥበብ ወርቅዬም ብትከፍቺልኝ ያኔ የፈነዳሁበት ሰዓት እልሻለሁ። እኔ ምን ትዝታለሽ? ከፊት ትዝታ የለሽ፣ ከኋላ ተስፋ የለሽ። የጋዜጣ ወይም ሀብታሚ የሚጽፈውን ጥቅስ ሲዘዥብኝ ዙሪ መኪና ገዝቶ መቤት ይጠብቂ ብሎ ከኋላ ይጽፋል እንዳይደፋ አንዶ መልክ ደጋፊ ነው ትያለሽ? ጎማ ጫማ ፊት መልክ ልዝናናበት፣ እናበት ነው ፈጣሪ የሰጠኝ። አም ብለስ አም ብለስ። ምን አባሽ ነው እንዳንቺ ሳቅሳቅ ቆየ የማለቅስበት በደንብ ነው እንጂ የምጠቀምበት። አም ብለስ ፈጣሪ ሁሉን ነገር ስለሰጠኝ እን ትኮምከኛለች። እንዴች ኮሚክ አሁን ጓደኛሽን ምስተር ቢያት እኔን ምን ትሰድቢያለሽ? ቦርጭ የለኝ አገጭ የለኝ የአገጭ ሶስት ማዘን አገጭ እንዳለ አታውቂም እ በዚህ ሰዓት የኔ ቆንጆ ጓደኛሽን ስር አንቺ ቦርጭ አምጪ እያልሽ ሽምስተር ቢያት። የእግዚአብሔር ስጦታ ስለሆነ ነው ሰዎች ጅም ላይ ዙጥ ዙጥ የሚሉት የእግዚአብሔር ስጦታ ስለሆነ ነው። ከርሳም ሁለት ልጅ ወልጄ እንደዚህ አይነት ሰውነት ሲኖረኝ ዞቶ ዞቶ ማለበት በኮንፊደንስ አንቺ ማልኮረኩምሽ ምን አባሹኝ ነው። እግዚአብሔርማ ስለሰጠኝ ነገር ቴንኪዩ ነው ብለው። ሁለት ልጅ ወልጄ እኮ ነው እንደዚህ ነበር የምታይ አንቺ። ቋቋቲያም ተንቀሳቀሽ ልትይ እንኳን የልጅሽ ዳይፐር ወድቆ ለማንሳት እያልሽ ሶስት የምታማት ቢሰትዩ እሽ። ቋቋቲያም ያልጋውን ታዩ። የተማረም ያልተማረም አንድ እኮ ነው። ቲክታክ ላይ ቲክታክ ላይ እንደውም አሁን እውነቱ እንደሆን ይማኛ ስድብ ገንዘብ እንደሆነ ካላወቅም ብሏል። አሁን እኮ የተማረ ሰው እኮ ምንም ጥቅም የለውም። አንቺ እኮ ሞራልሽ ከዚህ በኋላ ኮሌጅ እገባለሁ ብለሽ ጊዜ ሽን ታጠፊ ይሆናል። እከካም አይደልሽ? ስንት ዶላር እነ ሔለን ወርቅዬ ቁጭ ብለው ጦታቸውን እያሳየ እኮ ነው ሀምሳ ሺህ ዶላር ያገኙ ስ ቁጭ ብለው ጠፋን ብለውም ደግመው ደግሞ መቶ ሻረጉት እና ይሄ የኖሌጅ ማነስ ነው የሚመስልሽ፣ አንቺ ደደብረ ጥርምጥምጥ እስካሁን በመማር ታስቢያለሽ? አይ እንደው ምን አይነቱ አንጡራ ማየም ነሽ። ቲክታክ ላይ እየተማረም ያልተማረም አንድ ነው፣ አንድ ነው። እንደውም ያልተማረም ክ እያደረገ ነው ቲክታክ ላይ። መኒ ሽን አስሮጠዋለሁ። ስለ አስሮጠዋለሁ ባልሽን ታንቀሽ ሙች አስሮጠዋለሁ፣ በየቀኑ አስርሽ ነው ማስሮጠው። እኔ የተቃጠለች እች ሴት እየወረ ባክሽን ምከሪያ ቴ ብዬ ከታች አስሮጠዋል። ውርጋጦች፣ እንዲህ ነው ማቀምስሽ። ይኸውልሽ በራሳቸው ኮንፊደንስ ያላቸውማ ማሚዬ ህ አቦ ይመችሽ ማሚዬ፣ የዋርሶ ስዊት፣ በጣም ነው የምወድሽ ይሉኛል። ይኸውልሽ ኮንፊደንስ አላት። ባሏን እንደማላስሮጠው እርግጠኛ ናት። አንቺ ግን ባልሽን አስሮጠዋለሁ ሲል አስሮጮ ነው ማለት ያለብሽ። አስሮጮ የወለደ ሰው ጋለ ሞት አይባልም። አንቺ አያ የወለደ ሰው የወለደ ሰው ጋለ ሞት አይባልም። እኛ እንዴት ብለን እናስተምራችሁ? አማርኛ ከኛ እኮ ነው የመጣው አማርኛ የወለደ ሴት ጋለ ሞት አትባልም። ለካክ ወይ የሬ ፍቅር የሬ ባል ነው ብትለኝ ቢኮዝ ባሏ አደባየር ታውቋለች፣ እንደማላስሮጣውም እርግጠኛ ነች። እንዳንቺ አይነቱ የበታችነት ስሜት ያለው ግን አፈርብኝ። እንዲያው ምን አይነት ቤተሰብን ያሳደግ ገኛለሽ በቃ እኔ በጣም ኮ ብታስቁኝ ማርያም። እናንተ እዚህ ኮመንት ላይ የምትልከሰከሱ ሰዎች ቀንደብ ቀንደብሽ እያልኩ ነው መባረሽ። ለብልግና ደግሞ ብልግና ኖሌጅ የሚጠይቅ ነገር አይደለም። እንዳንቺ ባልሽ እያመሸ በር ከመክፈት ብሞት ይሻለኛል እዛው ለንከርቻ አርጌ ሌላ መቀርቀሪያ እሰጥሻለሁ ይሻለሁ። ታንቀሽ ሙጭ ይ ባልሽን የምትከፍች ሰት እዮ ይሰማሽ። እንደው በደሴት አምሶሪ በሪስፔክት ስራ ሰርቶ የሚመጣ ባልሽ ሪስፔክት አረግሻለሁ። ሌላዋ ግን በዘብላ ማሜን ሲያይ ውሎ የምትከፍችላት አዘንኩልሽ። ሽ ደግሞ ትመጫለሽ ሮሮ ለማሰማት እናንትና ያስተላለፍኩት መልእክት ሰማንያ አምስት ሺህ ሰው አይቶታል። ሂደሽ እዩ

እህ ደግሞ መጣ። ስዳደግ ትለኛለች እንደ ችግር እዳደግ። ትክክል ላኝአላጋ ኦልሞስት አምስት መቶ ሰው በቃ ታሳዝኑ እያላችሁ ግርዳሜውም ፍርጡም ቆንጆም ደንባራውም እየመጣ እንደፈለገ ይሆንባቸዋል። በቃ እናንተም ትመለከቱን አላችሁ። ታሳዝኑኛላችሁ ለምን በሉ ለምን በሉኛ ከክፋት አይደለም። በቃ እኔማ እንደፈለግኩኝ ልክ አሁን እዚህ ዘግቼ ሻወሬን ወስጄ እተኛለሁ። እናንተን ደግሞ የታገኛችኋለሁ ሌላ ቦታ በቃ የፈለ በቃ እንደፈለጉ ከኔ ጀምሮ እንደፈለግን እንሆንባቸዋለን። በቃ እና እኔን አታሳዝኑኝም። እናንተ ሙዚቃ አሰማችኋለሁ፣ ቡና አፈላለሁ፣ ምግብ እሰራላችኋለሁ ምናምን

አማራኛ፣ ከኔ ሞዴ የሆናቸው የለም። ለአማራ እናት ጉቻ አልሆነችም፣ እናደምር ለአማራ ሴት ጉቻ አልሆነችም፣ እናደምር ጉች ለአማራ ልጅ ሆነ ማለት ምን ነው? ለማንም ነው እኔ ውስጥ የሁለት ባለቤት መስያ እያለው እዚህ ትላልሽ ደግሞ አንዷ። ቀናትማ አለባት። ትላልሽ ደግሞ አንዷ ትመጣና እዚህ በዚህ ምድር ላይ የሚያስቀና ነገር የለም። ሁላችሁም የተሰራ ከአፈር ነው። ከወርቅ ወይም ከዳይማንድ የተሰራ የለም። ትላልሽ ደግሞ አንዷ።

ከቤት ብሶት ራሳችሁን በምን ሂሳብ እንደሚያስቡት ግን በጣም ሰው ትንቃላችሁ። ትናሽ ደግሞ እንደው ገብታ የቤተ ክርስቲያን ምልክት አድርጋለች። እስቲ ገብተን ደሞችን እንያት ወይዘሪት እንደው የመድሀኒዓለም አልቀራት የገብርኤል አልቀራት፣ እንደው ኤቭሪቲንግ አለችው። ውል ውስጥ ላይ ግን እንደው የእግዚአብሔርን በት ቆንጆ ናት። እርግጠኛ ነኝ እንደው ክርስቶስ ቆንጆ ካልሆነች ይህች ልጅ ልብ ካለሽ በትክክለኛው ድምጽሽ ናውሪኝኔ። በቴስታ ነው ጥርስሽ የምትቀበለው እኔ ማሜ ትፈሪኛለሽ ማለት ነው። እንደው በፊት ጤነኛ ትናልሽ በቃ ሰው ሁሉ እየቀረች

መንግስት ነኝ ብላለች። እንትና ዱባይ ላይ ጉች አሜሪካ ላይ መንግስት ነኝ። እኔ ደግሞ እንደው የረዶው ቲክታክ በጣም ቲክታክ ቢጠፋ ጥሩ ነው። ቤተሰብ እንደው ምንም አልኮል ነገር ስለሌለው ያውም አሁን ቡና ፊል ብትሉ ሁሉ ማፈላ ሰው እኔ እኮ ነኝ ቅልብ ጨብ

ሰካራም ሰካራም እያላችሁ ጻፉ ፕሊዝ። ውስጤ እንደስ እንዲለው መስከሬን እንዳውቀው ይህም ቡሌ እጀ ልታጠብ እና መት ዓመት አላርገው ሆሆ ድሮ ክሊፕ ያየው የንዶ ቆንጆ ሴት ያየው በቃ በጣም ቆንጆ ቆንጆ ሴቶች አሉ ክሊፕ ላይ። ሌላ ቦታ ግን እኔ ቆንጆ ሴቶችም አላየው። የድሮ ፒክቸር ላይ በጣም ቆንጆ ቆንጆ ሴት ያየው ከእንትና ነው ከሀይልዬ ታገስ ርብየ መታ አላርገው

እንደው የሆነ ነገር ጎሳም የሚያረግሽ ነገርም ቢኖር ጎረስ ሰርገሽ መቻል ነው፣ በቃ ብትደቆሽም በነገር እስትረስ ነገርም ጭንቅላትሽ የሚነበው ጎረስ ሰርገሽ መቻል ነው፣ በቃ ዳሴት፣ ነይ፣ ነይ። ማንሽ ይቀርሽ? ሚሚ ነ አቤት፣ ያበደ ነው። ቡሌውም አባቴ፣ ና ረ ሌላ የቀረ ማነው? እኔ እኮ ለዛ ነው የኢትዮጵያ ምግብ ማለት ስንቀው በቃ የኢትዮጵያ ምግብ ነው። ዛሬ የኢትዮጵያ ቴስቶ ጣፍቷል። እንዲም ኑሮ ተወዶ ማለምን እንደ ቆንጆ በቃ አረዳችሁ እኮ ምግቡ በኢትዮጵያ በርበሬና ቅቤ ከተሰራ የኢትዮጵያ ምግብም አይነት ነ ነ ናይ ማርትዬ ነ ኖ ኖ ኖ። ሁለተኛ መድግም አይቻልም። አንዳንድ አንድ ያልደረሳችሁ አቤት አቤት አቤት አቤት አቤት አቤት ና ና ናብዬ ና ክበጣፍ ነኝ